ማኖላችሁ ሞዴል ዘማሪ እርሱን ተመኝ እወጣለው፣ እርሱን ተመኝ እገባለው። ድብቅ ሰራዊት አለው ለእኔ የሚጠብቀኝ በዘመኔ እግዚአብሔር ለኔ ብርሃኔ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? ወደ ሙዚቃ የመሄድ አድቫንቴጅ ሙዚቃ ውስጥ የመወሰድ ነገር ነበር እና አሁን ሙሉ ለሙሉ ከዚህ በኋላ መዝሙር ነው ወይስ ሙዚቃ ላይ ተመልሶ የመግባት ፍላጎታል ለመቆም እንድችል

ጸጋ ያላት እህታችን መቅደላዊት ትባላለች። በአጠገቤ የምትገኘው በጣም ታዳጊ ህፃን ነች። በቅድሚያ ግን በአጋጣሚ በሶሻል ሚዲያ ላይ ሲዘዋወር የነበረ አንድ ዝማሬ ነበር። በጣም ይህ ዝማሬ እንደምታውቁት ተመልካቾቻችን፣ የዘማሪ ሲስተር ህይወት ዝማሬ ነው። ሶሻል ሚዲያ ውስጥ ግን በትምህርት ቤት ክላስ ውስጥ ቁጭ ብላችሁ ይመስለኛል አንድ ዝማሬ ስትዘምሩ ነበር። ምን የሚል ዝማሬ ነበር? ምናልባት ብታስተምረኝ እስቲ። በክብር በሞገስ በመወደስ ፈንታ መቀመጥ እንድችል ከመዋረር ተርታ ስድብን እየሰማሁ ያለ አንዳች ካታ፣ ለመቆም እንድችል ልቢሳ ይረታ ምንል ብታስተምረኝ ምናል ብታስተምረኝ ብታስችለን ጌታ ብታስችለን ጌታ። ተመልካቾቻችን እንደሰማችሁት ነው፣ ድምጿን እጅግ በጣም ደስ የሚል ፀጋ ያላት ትንጭ በጣም ለናበረታታት እንደሚገባ በጣም በሶሻል ሚዲያ ላይ ብዙዎች ስትልኩልን ነበር። ለእኔም ለዘማሪ ሲስተር ህይወትም በኢንቦክስ እየላካችሁልን ነበር። እህት አበረታቱልን እያላችሁ ነበር። እንደ አጋጣሚ ሆኖ ድላዊት በአጋጣሚ አንድ አካባቢ ነበርን እና እዚሁ አካባቢ ሆነን አንድ ሰፈር ጎረቤት ላይ ሆነን፣ ያው እኔ አላውቃትም እሷ ደግሞ ያው በመግባት መውጣታችን አጋጣሚ ታውቅ ነበርና እና ይህንን ዝማሬ በሶሻል ሚዲያ ላይ በጣም ተዘዋውሮ ስናይ ለማግኘት ጥረት አድርገን ነበረ። አንድ ሰው ግን እዛው እናንተ አካባቢ ነች ይትባረክ እባክ ፈልጋት ብለው ነበር። እሷም በመፈላለግ ላይ ያለን አጋጣሚ ቤተክርስቲያን መጣች፣ ተገናኘን። ዛሬ ደግሞ ከኔ ጋራ ይሄውን እጅግ በጣም የተወደደ ጸጋ ያላትን እህታችንን ለእናንተ እንግዳ አድርጌ ይዤ ቀርብ ያለሁኝ በጣም ደስ የሚል በጣም የሚማርክ ድምፅ ነው ያላት። በእውነት ዘማር ሲስተሪዎት ደግሞ ብታገኛትና የበለጠ ደግሞ እንደምታበረታታት ከኔ የበለተ እንደምታበረታታት ተስፋ አደርጋለሁኝ። በይበልጠ ደግሞ እንዲህ አይነት ጸጋ ያላቸው ይሄ መልእክት በጣም ይደርሰዋል ብዬ አስባለሁኝ። ለወንድማችን መምህር መኩሪያ ጉግሳ ግጥምና ዜማ ጥሩ ግጥምና ዜማ ሰርቶላት መዝሙር እንደምትሰራ ቃል ገብቼላት ነበር። በአካል አግኝቻት በጣም ፓወርፉል በጣም ደስ የሚል የሚታዘዝ ጉሮሮ ያላት እንደበት ያላት ወደ መንፈሳዊ ዓለም ደግሞ ማምጣት የምትፈልግ በተለይ ደግሞ ምን ነበረ ወደ ሙዚቃ የመሄድ አድቫንቴጅ ሙዚቃ ውስጥ የመወሰድ ነገር ነበር፣ እና አሁን ሙሉ ለሙሉ ከዚህ በኋላ መዝሙር ነው ወይስ ሙዚቃ ላይ ተመልሶ የመግባት ፍላጎት አለ? ሙዚቃ ላይ የመግባት ፍላጎት እንኳን የለኛ አሁን በደንብ ዘማሪ መሆን እግዚአብሔር የማገልገል የምትፈልጊው ማን ነው? ላቺ ሞዴል ዘማሪ ዘማሪ አቤል መክብብ አንድ ዘማሪ በእኔ ቢጠቁርም ሰማይ

እርሱን ተመኝ እወጣለው፣ እርሱን ተመኝ እገባለው። ድብቅ ሰራዊት አለው ለእኔ የሚጠብቀኝ በዘመኔ እግዚአብሔር ለእኔ ብርሃኔ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? በእኔ ቢጠቁርም ሰማይ በእኔ ቢጠልቅም ፀሐይ፣ በነፋሳት የማይጠፋው ፋኖሴ ኢየሱስ ነው የመኖር እስትንፋሴ በነፋሳት የማይጠፋው ፋኖሴ ክርስቶስ ነው የመኖር እስትንፋሴ። በጣም ደስ የሚል ዝማሬ ነው። ዝማሬ መላእክት ያሰማልን። በዚሁ አጋጣሚ ለወንድማችን ለዘማሪ አቤል መክበብም መልእክት እያደረሰች ነው ማለት ነው እና መልእክቱ ለወንድማችን ለዘማሪ አቤል መክብብ እጅግ የምንወደው የምናከብረው ወንድማችን ነው። በጣም ለበርካታ ዘማሪያን ዜማ በመስራት ይታወቃል። እንግዲህ በዜማውም እንደሚያግዘን ተስፋ እናደርጋለን። በሁሉም ግን ስለሁሉም ሁሉም የሚያስፈልገው ለመንፈሳዊ ዝማሬ ስራተ ቤተክርስቲያን። በሰንበት ትምህርት ቤት ውስጥ ማለፍ የሚባሉ ነገሮች በጣም ወሳኝ ነገር ናቸው። አንድ ዘማሪ በሰንበት ትምህርት ቤት ውስጥ ሲያልፍ መንፈሳዊ እውቀቶችን እየሸመተ መንፈሳዊ ስነ ምግባሮችን እያወቀ ሲያድግ የበለጠ ለሚዘምራቸው ዘማሪዎች ደግሞ የበለጠ ትኩረት እንዲሰጥ፣ ዝማሪዎችን እንዲያዳምጥ፣ የአባቶችን ምክርና ተግሣጽ እንዲሰማ፣ የቤተ ክርስቲያንን መልእክት እንዲያደምጥ፣ የበለጠ የቤተ ክርስቲያንን መልእክት መስማት አለብን። እንግዲህ ለወንድማችን ለዘማሪ ዲያቆን አቤል እንዲሁም በጣም እጅግ ለምንወደው እና ለምናከብረው ለበርካታ ዘማሪያን ለብዙ ዓመታት በዝማሬና በግጥም የምናውቀው ወንድማችን መኩሪያ ጉግሳ ደግሞ በግጥም እና በዜማ እንደሚያግዘንና እንደሚያበረታታን እኛም ደግሞ እኔም በአቅሜ በጉልበቴ በምችለው ጸጋና መጠን ለማገልገል አንቺንም ለማበረታታት ከወዲሁ ቃል እገባለሁ በቅርብ ቀን አንድ ዝማሬ ለሕዝቡ እንዘምራለን። ውድ ተመልካቾቻችን እስከ መርሐ ግብራችን ፍጻሜ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለነበረን ቆይታ ሁሉ ከልብ እናመሰግናለን። በነዋም አብሮን ከእኛ ጋር ሲያገለግል ለነበረ ወንድማችን ዲያቆም ለዓለም በነገራችሁ ላይ አንዳንድ ጊዜ በእጅ የያዙት ወርቅ ነው አይደል? ካሜራማን ወደ ወንድማችን ዲያቆን ለዓለም አዙሩልኝ። በጣም በእጅ የያዙት ወርቅ አንዳንዴ እኛ ያላከበር ነው እኛ ያንተን ያላደረገ ነው። ነገሮች በጣም ከባድ ሲሉ በሙያው በጣም በክራር ጎበዝ፣ ትሁት አገልጋይ ነው። በአገልግሎቱ ደግሞ ዲያቆን ነው። በመልልት አድባራት ቀራኔው መድኃኔ ዓለምና ቅዱስ ገብርኤል ቤተክርስቲያን በጣም እጅግ እጅግ በጣም ተወዳጅ ድምፅ መረዋ ሲቀድስ በጣም በጣም ነፍስን የሚማርክ አንደበት ያለው በጣም ደስ የሚል ጸባይ ያለው ከጸባይ ጋር ጸጋ እግዚአብሔር የታደለው እንደ ቅዱስ ዳዊት በበገና በክራር የሚያገለግል ወንድማችን ነው። ይህ ወንድማችንን እናበረታተዋለን። እሱም በቅርብ ጊዜ ደግሞ በተለየ ዝማሬ የሚሰራበት ሁኔታዎች ይመቻቻሉ። ነገር ግን አንድ ዝማሬ አጠር ያለ ለእና ለተመልካቾቻችን ያቀርብልናል። ውድ ወንድማችን ሊያቆላለን በጣም እጅግ አድርጌ ነው መወድ በዚህ አጋጣሚ እንዲሁም ደግሞ በጸጋ በአገልግሎት ደግሞ ከዚህ የበለጠ እንድታገለግል በእውነት በእውነት ሌሎችም ወንድሞች አሉ። በእኛ ደብር አጥቢያ ያሉ በክራር እንደ አንተ የሚያገለግሉ በድምፅ የሚያገለግሉ በርካታ ዲያቆናቶች አሉ። እነሱንም በጊዜ ሂደት ደግሞ እናመጣና አብረን እናገለግላለን። ያንተም ደግሞ በተለየ ዛሬ በአጋጣሚ ስለ አንተ ባልመሰክር ስለሚጸጽተኝ እንደው በጣም ስለሚሰማኝ መናገርና ማወቅ ያለባቸውን ደግሞ ተመልካቾቻችን ማወቅ ስላለባቸው ወንድማችን ዲያቆን እስቲ አንድ ዝማሬ አጠር ያለች ለተመልካቾቻችን፣ እንደዚህ አውርቼማ እንዳታሳፍሪኝ። እወድሃለሁ አቤቱ ጉልበቴ፣ የጀርባ ግርፋት

ዝቅብ ዬ አየው እግሬን ውግርን፣ ስታጥብ ጌታ አባቴነ፣ የነፍሴ ውድብ እወድሃለሁ፣ አቤቱ ጉልበቴ የችንካር ቁስል ተስሏል ከፊቴ ወዳጅ አርገኸኛል የወይን አሳላፊ ነፍሴ ደስ ይበልሽ በጥላው ረፊ ነፍሴ ደስ ይበልሽ በጥላው ረፊ ማሬ መላእክት ያሰማል የአገልግሎት ዘመንን አምላካችን መድኃኔ ዓለም ያርዝምልን ከዚህ የበለጠ እንድታገለግል ኃይልና ጸጋውን መድኃኔዓለም ያልብስልን። እንግዲህ በተወደደው በታላቁ በአንጋፋው ደብራችን መልእልተ አድባራት ቀራኒው መድኃኔዓለምና ቅዱስ ገብርኤል አብያተ ክርስቲያናት መደበኛ በቅዳሴ አገልግሎት በጣም የሚያገለግል በጣም ተወዳጅ ትሁት ባለሙያ ወንድማችን ዲያቆን ለዓለም ብርሃኑ እንግዲህ አባቱም በቀራኒው መድኃኔዓለም ቤተ ክርስቲያን በጣም የተወደደ ጸጋ የአባቱ ደግሞ የተለየ ነው። በጣም ምን ወደው ምን አከብረው ቄሰ ገበዝ ብርሃኑ በጣም እጅግ የሚማርክ የጸጋ ባለሙያ አባት ነው ያለው። እንግዲህ በአባቶችሽ ፈንታ ልጆች ተወለዱልሽ ነው። አባቶቹ ሙሉ ቤተሰቦቹ ሁሉ በቤተክርስቲያን አገልግሎት በክህነት አገልግሎት የሚታወቁ የተወደደ ቤተሰብ ነው በእውነት ሁሉንም ቤተሰቡን አምላካችን መድኀኒዐለም ይጠብቅልን፣ በያሉበት እግዚአብሔር ያክብርልን። ከዚህ የበለጠ እንድታገለግል እንግዲህ አንተም በዝማሬዎቹ ደግሞ መተህ እግዚአብሔር ሰዎች የሚጽናኑበት እግዚአብሔር የሚመሰገንበት አንደበትህን እንዲባርክልን መልካም ፈቃድ ይሆንልን። እስከ መርሃ ግብራችን ፍጻሜ አብራችሁን በመቆየታችሁ ከልብ እናመሰግናለን። በቅርብ ቀን በቅርብ ጊዜ ብዙ ሳይርቅ የታችንና የወንድማችንን ዝማሪዎች ለናንተ ጆሮ ለማድረስ ቃል እንገባለን። አምላካችን እግዚአብሔር ቃላችንን ፈጻሚ እንዲያደርገን መልካም ፈቃዱ ይሆኑልን። እስከዚህ ሰዓት የጠበቀን አምላካችን እግዚአብሔር ክብር ምስጋና ለእርሱ ይሁን። ይህ የምትከታተሉት ሚዲያችን ሁልጊዜ ከእናንተ ጋር አብሮ በማገልገል መንፈሳዊ ፕሮግራሞችን ለናንተ በማቅረብ የሚታወቀው መባ ሚዲያ ይሰኛል። መባ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ለኦርቶዶክሳውያን በሙሉ እንድታዳርሱልን መልእክታችንን እናስተላልፋለን። ሰላም፣ ፍቅር፣ አንድነት ለኢትዮጵያ ይሁንልን።

ቃል መኖሪያዬ በሰማይ አባት አለኝ፣ ኤልሻዳይ አባትና ንጉስ ጌታ ቅዱስ ለነፍስ ሕይወት ነው ክርስቶስ ዝቅ ብዬ ላመስግን

ተራመድኩኝ በጉልበቴ ስላቁመኝ፣ ደጉ አባቴ እሩቅ አይደል ቅርብ ቅርቤላለው! ምስጋናዬ ለሱ ይደረሰው አባትና ንጉስ ጌታ ቅዱስ ለነፍስ

የከበረ የተፈራ ምሬት የለው የሚራራ ያገኘኝን አይቻለው ሞታ ያየኝ ፊቱ እያለው። አባትና ንጉሴ ጌታ ቅዱስ ለነፍስ ሕይወቴ ነው ክርስቶስ ዝቅ ብዬ ላመስግነው ጉልበቴ ነው ላወድሰው የፍቅሩ ሰዓት ልቤ ነግቷል

ከሰው ድንኳን ሞትርፋለኝ። የኒስ ጌታ ያስደንቃል። በልቤ ላይ ቤቱን ሰርቷል። አባትና ንጉስ ጌታ ቅዱስ ለነፍስ ህይወቴ ነው ክርስቶስ